ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻው ልድረሳችሁ እያልን የጥቅምት ዘጠኝ ቀን 2018 ዓ ም የጣና ቴሌቪዥን የምሽት ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችንን እንድትከታተሉ እየጋበዝን የሳቱን ዜናዎች ርዕሶቹን አስቀድመን የጎንደሩ ትንቅንቅ የፋኖን ሁሉን አቀፍ አሸናፊነት ያስመሰክረው ሆኗል። አፋ በአስቴ ላይ ዋና ከተማዋን ሲቆጣጠር አፋድ በበኩሉ ለሽፋን የሚጓዘውን የብልጽግናውን ሰራዊት ገና ከካምፑ ሳይወጣ ማስቀረት ችሏል። ይህን ቅንጅታዊ ትግል የተመለከቱ የአካባቢው ነዋሪ የተናገሩት እጅግ ልብ የሚነካ መልእክት አለ። የአካባቢው ነዋሪ የተናገሩት መልእክትና ተማጽኖ ምንድን ነው የሚለውንና የቀጠናውን ተጋድሎ በዝርዝር እናስደምጣችኋለን። በቀዳሚነት ተሰሙታላችሁ። የብልጽግናው ሰራዊት ራሱን መከላከልም ሆነ ተረጋግቶ መተኛት እንኳን እንዳይችል ሆኗል። ካምፑ ድረስ የዘለቁት የአማራ ፋኖች በብልጽግናው ካምፕ ያደረሱትን ጥቃት በዜናችን ይዘነዋል። ተሰሙታላችሁ ጉድ ሳይሰማ መስከረም አይጠባም እንዲሉ ብአዴን ካድሬዎቹ በሚያስተዳድሩ ቀጠና እንደፈለጉ መንቀሳቀስ ተስኗቸው ራሳቸውን ቀይረው ሲንቀሳቀሱ ተይዘዋል። ሕመምተኛና ና አርሶ አደር መስለው ሲጓዙ የተያዙት የብልጽግናው ካድሬዎችን በተመለከተ ዜናችን የሚነግራችሁ ዝርዝር መረጃ አለው። ብልጽግና ነውሮ የሚያበቃ አልሆነም። ከዓመታት በፊት ከክልሌው ውጡ ብሎ ያባረራቸውን አማራዎች በሚኖሩበት የተፈናቃይ ካምፕ ውስጥ ሜልሻ እያሰለጠነበት ከርሟል። አሁን ደግሞ በመጠለያ ካምፕ ውስጥ ምሽግ ቆፍሮበታል። ዜናችን የሚያስደምጣችሁ ሌላው መረጃችን ነው። የአማራን ሕዝብ ትጥቅና ቀበቶ ቀምተና ተብሎ የተላከው የብልጽግናው እግረኛ ሰራዊት መግባት እንጂ መውጣት ተስኖት እየተጥመለመለ ይገኛል። በዚህ እግረኛ ሰራዊቱ እንኳን ትጥቅ ማስፈታት ይቅርና ሚዳቋም እንኳን አድኖ መያዝ እንደማይችል የተረዳው ብልጽግ እና የአማራን አርሶ አደር በሚሊሻ አሰማርቶ ሽፋን ሲሰጥ ቆይቷል። አሁን ደግሞ የአማራ ፋኖ የተጋድሎ ብቃት ከሚሊሻና ድማ ብተናውም ሆነ ከሜካናይዝድ መሳሪያው አቅም በላይ ስለሆነበት ድሮንን የሙጤ ብሏል። ሰሞኑን የደረሱ የድሮን ጥቃቶች ምን ይመስላሉ? ዜናችን በዝርዝር ያስደምጣችኋል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። በጎንደሩ ትንቅንቅ ፋኖ ድል ተቀዳጀም። የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀዝ በጎንደር ጠቅላይ ግዛት ስማዳና ስቴ ላይ ታላቅ ድል ተቀዳጅተዋል። በጧቱ መካነ ኢየሱስ ከተማን የተቆጣጠረው አፋባ ሜጀር ጄኔራል ቫንታቫት አንደኛ ኮር እኩለቀን ላይ ደግሞ ተጨማሪ ድል የተቀዳጀበትን ታላቅ ተጋድሎ አድርጓል። በአማራ ህዝብ ላይ የዘር ማጥፋት አላማ ያለው ጦርነት ያወጀው የብልጽግናው ሰራዊት እስቴ መካነ ኢየሱስ ላይ የደረሰበትን ሽንፈት ለመቀልበስ ከሰማዳ ወደ እስቴ በሚያቀናበት ወቅት በሰማዳ ና በእስቴ አውራጃዎች አዋሳኝ ቦታ መንገድ ላይ እስቴ ደንሳ ብርጌድ ከባድ ምት አሳርፎበታል። እስቴ ላይ በነበረው ተጋድሎ ከፍተኛ ቁጥር ያለው ሚል ማሻ አድማ ብተና እርምጃ እንደተወሰደበት የጣና ቴሌቪዥን ምንጮች ተናግረዋል። እስቴ ላይ ለተመታው ሰራዊቱ ድጋፍ ለመስጠት እንቅስቃሴ ላይ የነበረውን የብልጽግናውን ሰራዊት ደግሞ በሰማዳ አውራጃ ሸረፍ ጎዴ ላይ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ታላቅ ምት አሳርፎበታል። የ206ኛ ኮር ጄኔራል ሀይሌ ዘውቫንተ ክፍለ ጦር በብልጽግናው ሰራዊት ላይ ያሳረፈበት ከባድ ምት ከፍተኛ ኪሳራ ያደረሰበት ሲሆን የአካባቢው ነዋሪዎች ባደረሱት መረጃ እንደገለጹት ከ20 በላይ የብልጽግናው ሰራዊት እርምጃ ሳይወሰድበት እንዳልቀረ ገልጸዋል። ካለፈው ሐምሌ ወር ጀምሮ የብልጽግናው ሰራዊት በስማድ አውራጃ ተከታታይ ሽንፈት እያስተናገደ ሲሆን ከሳምንት በፊት በምስራቅ እዝ ምክትል አዛዥና የስምንት መቶ አራተኛ ኮር ዋና አዛዥ ጄኔራል ተሾመ ይመር እየተመራ ወደ የኳሳ ገብቶ የነበረ ቢሆንም በጄኔራል ኃይሌ ዘውባንተ ክፍለ ጦር ከባድ ኪሳራ ማስተናገዱ አይዘነጋም። በወቅቱም ከባድ ኪሳራ ለደረሰበት የብልጽግናው ሰራዊት ሽፋን ለመስጠት ይንቀሳቀስ የነበረውን ሌላኛው የብልጽግና ኃይል የአፋባ ደጃዝማች በላይ ዘለቀ ዝ ሜጀር ጄኔራል ቫንታ ባተ አንደኛ ኮር የእስቴደንሳ ብርጌድ መንገድ ላይ ጥቃት በመክፈት ከባድ ኪሳራ ማድረሱ ይታወሳል። የብልጽግናው ሰራዊት አዛዦች በግምገማቸው ፋኖ እርስ በርሱ እየተገዳደለ ነው ብለው የገመገሙ ቢሆንም በቀጠናው የሚንቀሳቀሱት ሁለቱ እዞች ግን እየተናበቡና እየተቀናጁ በብልጽግናው ሰራዊት ላይ የሚያደርሱትን ጥቃት አጠናክረው ቀጥለውበታል። በዛሬው ዕለትም የሜጀር ጄኔራል ቫንታባተ አንደኛ ኮር እስቴ ከካነ ኢየሱስ ከተማን ሲቆጣጠር ከመቶ በላይ የብአዴን አድማ ብተናና ሚሊሻን ከጥቅም ውጭ አደረገ። መሆኑ ይታወቃል። ከተማዋንም ሙሉ በሙሉ ተቆጣጥሯል። ይህን ሽንፈት ለመቀልበስ እንቅስቃሴ የጀመረውን የብልጽግናውን ጽግናውን ሰራዊት አፋድ ጎንደር ጠቅላይ ግዛት እዝ ጄኔራል ኃይሌ ዘውቫን ተከፍለ ጦር ሸረፍ ጎዴ በሚባለው የብልጽግናው ምሽግ ድረስ በመግባት ከፍተኛ ኪሳራ ስላደረሰበት እንኳን ሽፋን ሊሰጥ ይቅርና ራሱንም ማዳን ባለመቻሉ ሊበተን ግድ ብሎታል። የዛሬውን የተቀናጀ ተጋድሎ አስመልክቶ አስተያየት ታቸውን የሰጡ አንድ አካባቢው ኗሪ፣ ሁለቱ ልጆቻችን እንደ ሰሞኑ አንድ ቢሆኑ ኑሮ እስካሁን ያየነውን ስቃይ ባላየን ነበር። አሁንም በዚሁ አንድነታቸውን እንዲያጸኑና የገጠመንን የህልውና ደጋም በድል እንድናጠናቀቅ ሁላችንም የበኩላችንን ድጋፍ ልናደርግላቸው ይገባል ብለዋል። በብልጽግናው ካምፕ ላይ ጥቃት ተፈጸመ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዝለሚ ከተማ በሚገኘው የብልጽግናው ጽግናው ሰራዊት ካምፕ ላይ ጥቃት አድርሶ ታላቅ ድል ተቀዳጅቷል። ጥቃቱን የፈጸመው የአፄ አምደ ጽዮን ኮር አካል የሆነው ራስ አበበ አረጋይ ክፍለ ጦር መሆኑም ታውቋል። ጥቃቱ የተፈጸመው ዛሬ ጥቅምት 9 ቀን 2018 ዓ ም ከሌሊቱ 7 ሰዓት ተኩል ላይ በተሰራ የከተማ ሰርጂካል ኦፕሬሽን ሲሆን ራስ አበበ አረጋይ ክፍለ ጦር ለሚ ከተማ በሚገኘው የ ብልጽግናው አገዛዝ ሰራዊት ካምፕ ላይ የተጠና ጥቃት ፈጽሟል ሲል የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። የዕለቱን ተጋድሎ አስመልክቶ የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ በቅርቡ አጼ አምደ ጽዮን ኮርን የተቀላቀለው ራስ አበበ አረጋይ ክፍለ ጦር በብልጽግናው ሰራዊት ላይ አጠናክሮ በቀጠለው እርምጃ የአንድ መቶ አንደኛ አየር ወለድ ክፍለ ጦር ሶስተኛ ሻለቃና የጥምር ጦሩ ካምፕ ላይ በሰነዘረው መብረቃዊ ጥቃት ከፍተኛ ኪሳራ ማድረስ የቻለ ሲሆን፣ በዚህ የተደናገጠው የአገዛዙ ካምፕ ከፍተኛ ውጥረት ነግሷል ሲል አስታውቋል። የራስ አበበ አረጋይ ክፍለ ጦር ቃል አቀባይ ክፍል በበኩሉ ከሌሊቱ 7 ሰዓት ተኩል እስከ 8 ሰዓት ለግማሽ ሰዓት በዘለቀው ፈጣን የኦፕሬሽን ማጥቃት ስራ በጠላት ሰራዊት ካምፕ ላይ ያነጣጠረ በድንገት በከፈትንበት ተኩስ የዕለቱ ተረኛ ዋርድያን ጨምሮ በርካታ የአገዛዙ ሰራዊት እርምጃ ተወስዶበታል። ቀሪው በጨለማ እርስ በርስ በመታኮስ በራሱ ላይ ጉዳቱን አብዝቶ ተገኝቷል ብለዋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በተከታታይ ያለማቋረጥ ውጊያዎችን እያደረገ ሲሆን በዚህ ተከታታይ የፋኖ ጥቃት የተነሳም በጠቅላይ ግዛቱ የተሰማራው ሶስት ክፍለ ጦር አየር ወለድ ኮማንዶ ሰራዊትን ጨምሮ የብልጽግናው ኤሊት ፎርስ የተባለው ጦር ከባድ ጉዳት ደርሶበታል። በተለይም በኮሎኔል ማቴዎስ ማዴቮ የሚመራው የብልጽግናው የ101ኛ አየር ወለድ ኮማንዶ ክፍለ ጦር የሰራዊት መበተንና የቁጥር መመናመን ደርሶበታል። የኮማንዶ ክፍለ ጦሩ ሰራዊት ውጊያ ላይ ከተሰማራው ይልቅ አለም ሆስፒታል ህክምና የሚከታተለው ይበልጣል፣ ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። በታላቁ አርበኛ መከተው ማሙ የሚመራው የሸዋ ጠቅላይ ግዛት እዝ ሰሞኑን በተከታታይ ከሚያደርገው ስኬታማ ተጋድሎ ተጋርሎ በተጨማሪም የህዝብ ውይይቶችን በማካሄድ ላይ ይገኛል። በተከታታይ ያካሄዳቸውን የህዝብ ውይይቶች አስመልክቶ ተሳታፊዎች በሰጡት አስተያየት በተለይ ትምህርትን በማስጀመርና በነጻነት እንዲካሄድ ያደረጋችሁትን ውሳኔ የአማራ ህዝብ በኩራት ሲያ መሰግናችሁ ይኖራል። የመንግስት ፍላጎት በጦርነት ከመግደልም ባለፈ በኢኮኖሚና በትምህርት ላይ የሚያደርስብንን ጥቃት ነው ዋናው አላማ አድርጎ የተነሳው ብለን እናምናለን። በዚህ የተነሳም ትምህርት ቤቶች ላይ ጥቃት ማድረስን ጨምሮ ማዳበሪያን በመከልከልና የጤና ተቋማት ላይም ዘረፋ በመፈጸም ጥላቻውን አሳይቶናል። እናንተ ደግሞ ይህንን የመንግስት እቅድ ቀድማችሁ በመረዳት በሦስቱም ዘርፎች ላይ ለወሰዳችሁት እርምጃ እናመሰግናለን ማለታቸውን መዘግባችን ይታወሳል። የብአዴን ካድሬዎች በፋኖ ተያዙ። የአማራ ህዝብ የሉና ትግልን ለብልጽግነው ዘር አጥፊ ሰራዊት መንገድ መሪና አስተባባሪ የሆኑት የብአዴን ካድሬዎች ለሕክምና የሚጓዙ መስለው ራሳቸውን ቀይረው ሲጓዙ በጥቆማ በፋኖ ተይዘዋል። በጥቆማ የተያዙት የብአዴን ካድሬዎች ሶስት ሲሆኑ በአፋ በአፄ ምኒሊክ ንጉስ ንጉሥ ሚካኤል አሊኮር ክትትል የተያዙ መሆናቸውን የኮሩ ቃል አቀባይ ክፍል አስታውቋል። በምስራቅ አማራ ቀጠና አርሶ አደርና ወደ ሕክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ ሶስት የብል ጽግና ካድሬዎች በቁጥጥር ስር መዋላቸው ተሰምቷል። የንጉስ ሚካኤል አሊኮር ሰራዊት ኬላ ላይ ባደረገው ፍተሻ በቁጥጥር ስር የዋሉት የብአዴን ካድሬዎች ራሳቸውን ለመቀየር አርሶ አደር፣ ህመምተኛና የሃይማኖት አባት መስለው ለማምለጥ ሞክረው እንደነበር የደረሰን መረጃ ያመላክታል። የፋኖን ተደጋጋሚ ጥቃት ተከትሎ የብአዴን ካድሬዎች የመንቀሳቀስ ነጻነት አተናል ሲሉ በቅርቡ ባህር ዳር ላይ በተካሄደ ስብሰባ መናገራቸው አይዘነጋም። በወቅቱ መከላከያው ሊጠብቀን አልቻለም፣ አድማ ብተናው ቢሆን የሚታመንልን አልሆነም ሲሉ ሪፖርት ያቀረቡ ሲሆን የብልጽግናው መከላከያ አዛዦች በበኩላቸው የእኛ ሰራዊት ለእናንተ ሲል ዋጋ እየከፈለ ቢሆንም ልታመሰግኑትም ሆነ ልትጠብቁት አልቻላችሁም። ጭራሽ ከጽንፈኛው ጋር እየተገናኛችሁ የምታስገድሉት እናንተ ናችሁ በማለት ካድሬው ላይ ተቃውሞ ማቅረባቸው አይዘነጋም። የፈሩት ይደርሳል ሆነና ነገሩ፣ የብአዴን ካድሬዎች ከቦታ ቦታ ለመንቀሳቀስ እጀባ ካልተደረገላቸው በስተቀር መንቀሳቀስ የማይችሉ ሲሆን የብልጽግናው ሰራዊት እጀባ በሚያደርግበት ጊዜ ደግሞ እንደዚህ ማንነታቸውን በአለባበስ በመቀየር ማለፍን ምርጫቸው አድርገዋል የብልጽግናው ሰራዊት እጀባ በማያደርግበት ጊዜ ደግሞ እንደዚህ ማንነታቸውን ባለባበስ በመቀየር ማለፍን ምርጫቸው አድርገዋል። ዛሬ ወሎ ቤት አማራ ላይ በፋኖ የተያዙት የብልጽግናው ካድሬዎችም በዚህ መልኩ ራሳቸውን ቀይረው ወደ ደሴ ለመግባት ሲሞክሩ መሆኑን የደረሰን መረጃ ያመላክታል። የሜልሻ ማሰልጠኛ የሆነው የተፈናቃዮች ካምፕ የብልጽግነው ነው። ሊቀመንበር ወደ ስልጣን ከመጡ በኋላ ከወለጋ ጠቅላይ ግዛት የተፈናቀሉ የአማራ ተወላጆች የሚኖሩበት ጃራ የተፈናቃዮች መጠለያ ካምፕ ሜልሻ ማሰልጠኛ መሆኑ ይታወቃል። ሰሞኑን ደግሞ በማሰልጠኛ ማዕከል ውስጥና በዙሪያው ምሽግ መቆፈሩ ተፈናቃዮችን እንዳሳሰባቸው ተገለጸ። የብአዴን አገዛዝ በሁሉም የክልሉ ዞኖች የሜልሻ ማሰልጠኛ ካምፕ ከፍቶ እያሰለጠነ ሲሆን በዚህ የጃራ ተፈናቃዮች ካምፕ የጀመረው የሜልሻ ማሰልጠን ስራ ለተፈናቃዮች ከባድ ስጋ መጋት እንደሆነባቸው ተፈናቃዮች ተናግረዋል። በሰሜን ወሎ ዞን ሀብሩ ወረዳ ጃራ ላይ የሚገኘው የተፈናቃዮች ካምፕ ለሚልሻ ማሰልጠኛ መዋል ጀምረው ካሳለፍነው ሚያዚያ ጀምሮ ሲሆን ከዚያ በፊት ተፈናቃዮችን እያስገደደ ለመከላከያ ሲመለምል እንደነበር ጣና ቴሌቪዥን መዘገቡ ይታወሳል። ከሚያዚያ ወር ጀምሮ ግን ካምፑ ለሚልሻ ማሰልጠኛ መሆኑን ተከትሎ የጥቃት ማዕከል መሆኑ ያሳሰባቸው የጣና ቴሌቪዥን ምንጮች ለዞኑ አስተዳዳሪዎች ደጋግመን ብንጠይቅም ከፈለጋችሁ እናንተ ልቀቁ እንጂ የት ደን እናሰልጠንላችሁ የሚል ምላሽ ሰጡን። ሚልሻ ማሰልጠኑ ስጋት ፈጥሮባችሁ ሳይሆን ለጽንፈኛው ደጋፊ ስለሆናችሁን የሚል ማስፈራሪያና ፍረጃም ይሰጡናል በማለት ተፈናቃዮች ተናግረዋል። ከሶስት ዓመታት በላይ በዚህ መጠለያ ካምፕ የኖሩት ከኦሮሚያ ክልል የተፈናቀሉ አማራዎች ከኦሮሚያ ክልል የተፈናቀልንበት ችግር አማራ ክልልም ጠበቀን ሲሉ በጣፈንታቸው ማዘናቸውን በምሬት ገልጸዋል። የተፈናቃይ መጠለያ ካምፖች ከየትኛውም የውትድርና ካምፕነትም ሆነ የውጊያ ቀጠና ሊሆኑ እንደማይገባቸው የጄኔቫ ኮንቬንሽን ቢደነግግም የብልጽግናው ስርዓት ግን ትምህርት ቤቶችን የጦር ካምፕ እንዳደረገው ሁሉ የተፈናቃዮች መጠለያ ካምፖችንም የሚልሻ ማሰልጠኛ ማዕከል በማድረግ ከፍተኛ የተባለውን የጦር ወንጀል መፈጸሙ ታውቋል። በተለይም የሚልሻ አባላቱ በመጠለያ ካምፕ ውስጥና በካምፑ በካምፕ ዙሪያ የውጊያ ምሽግ መቆፈራቸው ለተፈናቃዮች ከባድ ስጋት እንደሆነባቸው ተፈናቃዮቹ ተናግረዋል። ባሳለፍነው መስከረም 6 ቀን 2018 ዓ.ምት ም በካምፑ ይሰለጥኑ የነበሩ የሚልሻ አባላት ማሰልጠኛ ካምፕ ላይ እንዳሉ በተከፈተባቸው ጥቃት ከፍተኛ ቁጥር ያለው ምልምል ሚልሻ እርምጃ እንደተወሰደበት ይታወቃል። ያንን ጥቃት ባይናቸው የተመለከቱ ተፈናቃዮች አሁን ደግሞ በአካባቢው ከፍተኛ ጦርነት እየተካሄደ መሆኑን ተከትሎ ተፈናቃዮች ስጋት እንዳደረባቸው ተናግረዋል። የአማራ ፋኖ ብሔራዊ ኃይል አጼ ምኒሊክ ዕዝ ተደጋጋሚ ወታደራዊ ድሎችን እያስመዘገበ ከሚገኝባቸው የጦር ግንባሮች መካከል ይህ የጃራ ቀጠና አንዱ መሆኑ ይታወቃል። ካሳለፍነው ሐሙስ ጀምሮም በዚሁ ሰሜን የቦሎ ዞን ራያ ቆቦ አውራጃ ከፍተኛ ትንቅንቅ እያደረገ ሲሆን የብልጽግናው አገዛዘም በተመሳሳይ ከ20 በላይ የድሮን ጥቃት በዚሁ ቀጠና ፈጽሟል። ብልጽግና በርካታ ንጹሃንን በድሮን ገደለም። ሰሞኑን እንደገና የተጀመረው አማራን በድሮን የመጨፍጨፍ ዘመቻ በርካታ ንጹሃንን እየቀጠፈ ይገኛል። ከሰሞኑ በአማራ ክልል በተደጋጋሚ በተፈጸመው የድሮን ጥቃትም ከ50 በላይ ንጹሃን የሞቱ ሲሆን ከ115 በላይ ደግሞ ቀላልና ከባድ የአካል ጉዳት እንደደረሰባቸው ተረጋግጧል። የአማራን ህዝብ ትጥቅና ቀበቶ እንዲያስፈታ የተላከው የብልጽግና እግረኛ ሰራዊት የፋኖን ብርቱ ምት ሊቋቋም አልቻለም። በጄኔራል መድፍና በታንክ ጭምር ታግዞ የሚያደርገውን ውጊያ ማሸነፍ ባለመቻሉ ያለን ብቸኛ ምርጫ የድሮን ጥቃት መጠቀም ነው የሚል ግምገማ መደረጉን ጣና ቴሌቪዥን መዘገቡ ይታወሳል። በተለይም ወሎ ቤት አማራ ላይ የደረሰውን ሽንፈት አስመልክቶ የሰሜን ምስራቅ እዝ አዛዡና የአየር ኃይል አዛዡ እርስ በርስ የተጋጩበትን የጄኔራሎች ሪፖርት ማጋራታችን አይዘነጋም። ከዚያ ግምገማ በኋላ የብልጽግና አገዛዝ ድሮንን በስፋት መጠቀምን እንደ ቀዳሚ የውጊያ ቅድ ስለወሰደ ባለፉት አምስት ቀናት ተከታታይ የድሮን ጥቃቶችን እየፈጸመ ይገኛል። በዚህም አም አምሳ ንጹዋንን ሲገድል ከአንድ መቶ ሃምሳ በላይ ደግሞ ከባድ ጉዳት ማድረሱ ተረጋግጧል። የእግረኛ ሰራዊቱ የውጊያ አቅም ማነስና የመዋጋት ፍላጎትም እንዳጣ ካሳወቀ ቆይቷል። በዚህ የተነሳም የአየር ሽፋንን በዋናነት ለመጠቀም የተገደደው የብልጽግናው አገዛዝ ዛሬም በበርካታ የአማራ ክልል አካባቢዎች ላይ የድሮን ቅኝት አድርጓል። ትናንት ከቀትር በኋላና ዛሬ ረፋዱ ላይ በባህር ዳር ዙሪያ በተፈጸመ የድሮን ጥቃትም ንጹዋን ተጎድተዋል ተብሏል። የጣና ቴሌቪዥን የመረጃ ምንጮች ከስፍራው በላኩት መረጃ እንዳስታወቁት ከባህር ባህር ዳር በቅርብ ርቀት በኮሶበር ዙሪያ አሰም የምትባል ትንሽ የገጠር ከተማ ላይ በመዝናኛ ቦታ ላይ በተፈጸመ የድሮን ጥቃት ከአስር በላይ ንጹሃን መጎዳታቸው ታውቋል። እንደ ምንጮቻችን ገለጻ በስፍራው የታጠቀ ኃይል እንኳ ባልነበረበት የተፈጸመ የድሮን ጥቃት እጅግ አስደንጋጭ ነበር ሲሉ አክለዋል። በትናንትናው እለት ከባህር ዳር ቅርብ ርቀት ደና ማርያም ቀበሌ በተፈጸመ የድሮን ጥቃት እናትና ልጅን ጨምሮ የአንድ አመት ህፃን በጥቃቱ መሞታቸውን በትናንት ምሽት ዜናችን መዘገባችን ይታወሳል። የብልጽግና ሰፊውን አገዛዝ ከወሎ ቤት አማራው የተቀናጀ ጥቃት በኋላ፣ በሁሉም የአማራ ጠቅላይ ግዛቶች የድሮን ጥቃቶችን እየፈጸመ ሲሆን ከአርብ ጀምሮ እስከ ዛሬ ረፋር ድረስ በሰሜን ወሎ ዞን ቆቦ ዙሪያ ከ25 ጊዜ በላይ ተደጋጋሚ የድሮን ጥቃት የፈጸመ ሲሆን ጥቃቱ የሃይማኖት ቦታዎችን ጭምር ያማከለ መሆኑም ተገልጿል። በራያ ቆቦ የተለያዩ አካባቢዎች ማለትም አዋሬ፣ ጸበለስ፣ ጊኖና ጀመዶ የሚባሉ ቦታዎች ሲሆን፣ በእነዚህ ቦታዎች በተፈጸመው ጥቃት በርካታ ንጹሃን ሲሞቱ በቢሊዮን የሚቆጠር ሀብት ንብረትም ወድሟል ተብሏል። በወሎ በዘመቻ ደማሊ አባናዳው በፋኖ ክፉኛ የተመታው የብልጽግናው ሰራዊት ከሶስት እዝ በላይ በሜካናይዝድ የታገዘ በርካታ ቁጥር ያለው ሰራዊት ወደ ስፍራው ማስገባቱን መዘገባችን የሚታወስ ሲሆን ይህ በአዲስ መልኩ የገባ ኃይልም በፋኖ እጅ የገቡ ከተሞችን መልሶ መቆጣጠር ባለመቻሉ ውጊያውን ወደ አየር ኃይል እንደቀየረው ነው የታወቀው። ይሁን እንጂ ፋኖ አሁንም ከተሞችን እንደተቆጣጠረ የቀጠለ ቢሆንም የብልጽግናው አገዛዝ ግን አሳውን ለመያዝ ባህሩን ማድረቅ በሚለው ክፉ የጦርነት ስልት በንጹሃን ላይ የጅምላ ጥቃት እየፈጸመ ነው ሲሉ የጣና ቴሌቪዥን የመረጃ ምንጮች ለዝግጅት ክፍላችን አስታውቀዋል። የመረጃ ምንጮች አክለውም የድሮን ጥቃቱ ከስልክ ግንኙነቶች ጋር የተያያዙ ስለመሆናቸው ጠቅሰው፣ የፋኖ አመራሮች የመደበኛ የስልክ አገልግሎት ላይ ጥንቃቄ የተሞላበት እንቅስቃሴ እንዲያደርጉ መልእክት አስተላልፉልን በማለት ምክረ ሀሳባቸውን አጋርተውናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ፣ ተመልካቾቻችን የጥቅምት 9 ቀን 2018 ዓ.ም የምሽት ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።